ዳውይ እንትን ብለሽ የራስሽን በቃ ስልኬን አትንኪ። ብቻ ለዛሬ ብቻ፣ ሌባ፣ እዚህ ውስጥ ያለውን ብር እየጨረሽ የጎረጎርሽ የምታወጪው አንቺ ነሽ፣ ነግሬሻለሁ። አዎ፣ ስልኬን እንዳትነኪ፣ እንዲህ ብለሽ እንዳትነኪ። አሁን ብቻ ነው አልፈልግም። ደግሞ የትምህርት ቤት ነገር ልጠይቅበት ነው። ትምህርት ቤት ምን አለ የሆነ ነገር አለ ተብሎ ልጠይቅ ሰው ተቋረጠ። ብንበላት ትምህርት ቤት እኔ ደውላለሁ። ስልኩን ጽፈሽ ስጪ። በዚህ ላይ አሁን ብልጫፋ ጽፈሽ ራሴ አናግራቸዋለሁ። ለእኔ ስጭኝ እና አናጋግራቸዋለሁ። እኔ አነጋግራቸዋለሁ። ለእኔ ስጭኝ። ለምን ድን ነው እንትን የምትሉ፣ ሄላ ባዬ ተቋረጠ አይደለ አ ያኔማ እንትን ካርድ ዘጋብኝ እኮ ለዛ። ና እና እንዴት ነው? ደህና ነው። አንቺ ለተሞላፈች ነው እንዴ? ስልኬ ወሰርሽ? አዎ፣ አይ፣ አይደለም፣ አይደለም። እሙካ ቆይ እንጂ፣ ቆይ፣ አንዴ አንዴ። ምንድን ነው ያልሽው? ለትምህርት ቤት አነጋግራለሁ ብለሽ ነው የምትይው? ለእዚያ ቤት ለእዚያ ናት አይደለም። ውጪ ነኝ። ለእዚያ እኮ ነው የምደውል። ያለ ያለ ውጪ ሆኜ ነው። የት ሆነህ ነው አንተ እ ነው እን ነኛውን እስካሁን ድረስ ውጪ ነኝ የሰዎቹ ድንግ ነው የሚሰማት ማ እንዲህ ምናምን ገበያ ውስጥ የሚገዙት ምናምን አረ እቤት ቁጭ ብለሽ ውጭ ነኝ ውጭ ሆነሽ ቤት ነኝ አረ አይደለም ውሸት ምንድን ነው ውሸት የትኛውን የትኛውን ነው የማኝያ ልዝፈንልክ እንዴ ልዝፈንልህ ተፈጠረ ይጣጡ ወይ? እንደ አንዴ አንዴ እኔ ሰው አላውራ አንዴ። ለሱ ልስ ዘፍኝ አይደለም። በኔ ስልክ ትምህርቱ ነው የትምህርቱ ፀባይ ነው። ዘፈኑ ምን ነው ምን ነው ምን ነው? ሄሎ። አይደለም አይ፣ ኔትዎርክ እኮ ነው። አይ፣ ይቆራረቃል። አዎ፣ ኦኬ። ዘፈን እስቲ ከማውቀው ነው የምዘፍንልህ። የማያውቁት ሀገር አይናፍቅ። ለማን ይሄን አልወደድከው? ሌላ ምን አለ? የማን ይሁንልክ? የማን ዘፈን አለ? ምርጥ ምርጥ ዘፈን ይባል

ወጣት እያለሽ አልዘፈንሽም እንዴ? ሙ እኔ ሙቀቱም አላስቀመጥ ብሎኛል። ዞር በይልኝ ከጠገቤ እባክሽ። ወጣት እያለሽ አልዘፈንሽም ወይ? ማ ነግራኛለች። ማይ ሁሉ ነገር የአስቴርን ዘፈን እንዴ ስሜ ዘፈናችን ምን እንደው ምን ልንገርሽ፣ ብልድርብስ ማጠብ፣ እዛ ውስጥ በእግራችን ዘፈን እኮን ያልኩት፣ ብልድርብስ ከተን ማጠብ በእግራችን ዘፈን ማ እንደምትዘፍኝ ድሮ። ስሚ ስሚ፣ ሰው የሚነግርሽን ስሚ እዛ ላይ የጨፈርሽ ብርድ ልብስ ማጠብ፣ ትልልቅ ጋቢ ማጠብ፣ የሾህ መውቀት፣ በርበሬ መውቀትነበሉ ነው። ዘፈን ምናምን አይደለም። ይሄን ትወጂ ነበር አሉ የአርን ዘፈንልሽና ገለግል ልብስ ስናጥብ ከጠዋቱ አንድ ሰዓት ላይ ገመድ

ካረዶች ደግሞ ማለት ነው። አጥብቆ ጠያቂ እያቂ ከመሰልኩት አባት አባት ይቀራታል እንጂ አላነሰውም። ደግሜ ይለዋል። ይሄ ደግሞ ዘፈና ይሾ ፍቅር በበዛበት በዛበት በይ ቶሎ ቶሎ አትምጭ ብሏል። ያ ሰውዬው ነው ይኸው እንደምትሰሚ ማረጋገጫ አይ ዶሮ አጠምቶት ተንጋሎ ይጠጣል ይለው እኮ። አይ እሱማ ተዋሉ ከአደሩ መረሳት ይመጣል እኮ። እሱ እኮ ቶሎ ቶሎ አትምጪ ተከብረሽ ቁጥበይ አት- ትናቂያለሽ። ውሸት እኮ ነው፣ ውሸቱን ነው። በጣም ይሰክሳል። እኔ ለምን ዘፈን ላይ እንደሚሰክሱ ነው ግራ የሚገባኝ እኮ፣ የሚሞሉን አልነው የሚሉስ። ቶሎ ቶሎ አትምጪ አይባልም እኮ እሷ አትጥፊ በብዙ ከልብ እንዳትወጪ እንዲምስልስ ደሞ ቶሎ ቶላ ትምጪ። የድሮ ዘፈን ነው፣ የድሮ ዘፈን ነው። አውቆ ነው እንዲ ለዘፈኑ ላይ ግጥም አልገጥም ሲለው አስገባው እንጂ፣ ዝም ብሎ ነው የማይሆን ነገር ነው ያወቅ ማለት እንዲምስልስ ደሞ ቶሎ ቶላ ትምጪ ምናምን ያለው ፓርት ሲሞላ ነው፣ አውቆ ነው እንጂ። እራሱ ነበረ በጊዜው ማለት ነው። ለምን አትመጪም ነው ክርክር አትሄድም ነበር እንደውም እሷ እንኳን ጥርቱራ ትግል ትባል ናይ ብትባልም አትመጣም። እሷ ናይ መግደርደር ትግደረደራለች፣ አትግደረደርም ነበር። ይኸውልሽ መግደርደር ማለት ራስን ባስከበር ማለት ነው። አይደለም እሱ እኮ የድሮ እኮ ነው። የድሮ ፋሽን ነው። የድሮ ፋሽን ነው እያሽ አስር ጊዜ አስር ጊዜ አስር ጊዜ ከእሱ ጋር ራስ አትጋቢ ብትገናኝ በኋላ ስልችት ስልችት ስልችት የለ ፍቅራችን ይጨምራል፣ ይለው ይጨምራል። ፍቅር ያጠነክራል። ሰው ሲገናኝ ሲዋይ ምናምን ነው ሲጋባ ነው አንድ ላይ ሲሆን ነው፣ እንጂ ዛሬ ነገ ነው የማያት አይ ነው። ለምን ለምን በካልኩሌሽን ይኖራል ነው ሰው ከፈለገ ነው

የትኛው ይሆንልን ቁጭ ብለሽ ረን ረ አንቺ፣ አብረን አይደል እንደዋልነው። አሁን በኋላ እንደውም የት እንደምታስቀምጪ ፈልጌ አይደል እና ምንም ማስቀመጥ የለውም። እውነተኛ ነገር ነው እያወራሻለሁኝ የት ነው አሁን ስልክሽ የጠፋው? እኮ ይሄኔ ቁጭ ያለሽ ቀረጻ ላይ ከዛ በአደባባይ ከዛ ቅርጭሽን ታውቂያለሽ አታቂም እያሉ ነኝ። ይሄኛው ከፈለማ አሉ ነው ወይ አንቺ እ የትኛው ይሻለዋል? ይብላው ብሬን ይብላው ብሬ ብሬን ለኔስ የለም የለም። የሸራ አንቺ እኮ አሁን ስልኩን ደብቀሽ እንትን እያልሽ ነው የቀረችሽ። እኔ እኔ ምን ይሆነሻል እኮ ቀረፃ ነው አውቄ ያለው። ዶሮ አሁን ለበዓል ማለት ነው። ዶሮ አዲስ አስራ መጣ ለበዓል ማለት ነው። በትንሽዬ ዘይት እናደርግና ጠበስ ጠበስ ጠበስ ጠበስ ጠበስ ጠበስ ዶሮ ማለት በዳቦ ይደለ ወያው አስተምሪኛ በደምብ በዳቦ ምርጥ ነው አሉ ማነው? አይደለም ተጠብሶ ለና አንቺ ወሬ መጥለቀቅም ለቀቅም አይደለም። አዲስ ነው አዲስ ህግ ነው አረጋ አይደለም። ግን ይጣፍጣል አሉ ለበዓል እኮ ነው። አሁን ለመስከረም የለም ዶልቷን ገዝተን በቃ ዝም በል። በኢየሱስ ስም አይ አይመዳ ነለ ጎልፋን ደስታ ነሽ። ከዛ የሽንኩርቱ ሲበዛ ያስጠላል። ሽንኩርቱ ነው የምትበላው። ሽንኩርቱ ሲበዛ ስለሚያስጠላው ስጋውን ብቻ የዶሮ ታይና ጠበስ ጠበስ ጠበስ ጠበስ ጠበስ እናደርገውና ሞት እሱ ነው የሚያውቀው መጀመሪያ ዶሮ የሚሰራው ጥብሱንም ቅቅሉንም እሱንም ሁሉንም እናውቅበታለን። ነገሩ ያ ምንድን ነው ቅዝምዝም ወዲያ ምን ወዲያ አማራ ስታል